ሃይ ጋይስ፣ ቲክቶክ ላይ ፓስት ማድረግ ጀመርኩና ግን ሳየው ነገሩ በጣም ካሰብኩት በላይ ፕሬሽር የሚያመጣ ሆኖ ታየኝ። ማለት በጣም ስራ ይጠይቃል። እኔ መሰለኝ ማለት በጥቂት ጊዜ ማለት ብዙም ጊዜ ሳላባክን ባጭሩ ልሰራው የምችለው ነገር መስሎ ነበር የታየኝ። ግን ሳየው አንድ ቪዲዮ ለመስራት ብዙ ሐሳብ ይጠይቃል። ማለት ብዙ ሐሳብ ይጠይቃል፣ ማሰብ ይጠይቃል። ምንም እንኳን የተፃፈ መጽሐፍን ፕሮሞት ለማድረግ ቢሆንም የመጣሁበት ዋና ዓላማና የምሰራውን መጽሐፍ ውስጥ ያሉትን ሀሳቦች ፕሮሞት በማድረግ ሀሳቡን ለሕዝብ እንዲደርስ ማድረግ አስቤ ቢሆንም የመጣሁት ግን ካሰብኩት በላይ ቻሌንጂንግ ሆኖ አገኘሁት እና አይ ቲንክ ይሄ ነገር ብዙ ስራ ይጠይቃል እንዳሰብኩት ዝም ብሎ በአምስት ደቂቃ በአስር ደቂቃ ተሰርቶ በአንድ ጊዜ ተሰራጭቶ ኢንፍሉዌንስ ፈጥሮ ሀሳቡን የሚያስተዋውቅ አይደለም ስራ ያበዛብኛል። በተለይ ደግሞ ዩቲዩብ ላይ ሌክቸር ለማድረግ ፈልግ ያለው እና ዩቲዩብ ላይ ሌክቸር አድርጌ ለምሳሌ ሊንኩን እዚህ ፈጥሬ ሊንኩን ሼር ለማድረግ ስሞክር ለምሳሌ አንድ ሺህ ተከታይ ከሌለ ሊንኩ አይሰራም። እና ደግሞ በቲክታክ ቪዲዮ መጽሐፍ ውስጥ ያሉትን ሀሳቦች ሼር ለማድረግ ያስቸግራል። ዩቲዩቡን ፕሮሞት ማድረግ አልችልም ማለት ነው እና ሳየው ይሄ ነገር ትንሽ ወሰብሰብ ያለ ስራ የሚጠይቅ አድካሚ ነውና አይ ቲንክ ልቶ አያዋጣም ብዬ አሰብኩና ተወኩት። ግን ይገርማቸዋል፣ እረፍት ነሳኝ። ማለት ተስፋ መቁረጥ የለብኝም የግድ እዚህ ነገር ላይ ትኩረት መስጠትና መስራት ማለት መስራትና ለውጤት ማብቃት አለብኝ ብዬ ለራሴ የወሰንኩ ማለት ነው። ባጭሩ ሳየው ከሚያበዛው ጫና ከሚፈልገው ጊዜ እና ደግሞ ውጤቱም ላይሳካ ይችላል። ለምሳሌ አንድ ሺህ ተከታይ ያገኛለሁ አላገኝም። ሌላ ያገኘው፣ ምክንያቱም ማነሰው ሀሳብ፣ ፖለቲካዊ ሀገራዊ ሀሳብ ስለሆነ ሰውን ኢንትረስት ላያደርገው ይችላል። ሀሳቡ ሳይንስ ነው፣ ፍልስፍና ነው። ምንም እንኳን እኔ ለሀገር ይጠቅማል፣ ለህዝብ ይጠቅማል ማለት ሰው መስማት አለበት። ምክንያቱም ፖለቲካ ሲባል ብዙ ሰው የሚመስለው ምንድን ነው ነገር ጭቅጭቅ ምናምን ነው የሚመስለው። ፖለቲካ ግን ነገር ጭቅጭቅ፣ ኦፍኮርስ ነገርና ጭቅጭቅ አለው፣ ግን ለህይወት የሚደረግ ማለት ወጥቶ ለመግባት ሰርቶ ለማደር ውጤታማ ለመሆን ይገርማቸዋል። ፖለቲካ ሁሉ ነገራችንን ይወስናል። ማለት መዝናኛ ቢያስፈልገንም ሀሳባችንን ዳይቨርት የምናደርግበት ነገር ቢያስፈልገንም ፖለቲካ የዕለት እንጀራ ጉዳይ ነው፣ የጤንነት ጉዳይ ነው፣ የሰላም ጉዳይ ነው፣ የአገር ጉዳይ ነው። እንደዚ ሲባል የሆነ አገር እንድታከብሩት እንድታከብሩትና አገር እንድታወሳስቡት አይደለም ግን ይነካናል። ማለት በጤንነታችን ይመጣል፣ በገንዘባችን ይመጣል፣ በትምህርታችን ይመጣል፣ በትዳራችን ይመጣል። የማይመጣበት ነገር የለም እና ሶ ኢምፖርታንት ሶ ኢሴንሻል፣ በጣም አስፈላጊ ጠቃሚ እና ብዙ ትርጉም ያለው ነገር ነው። እና ሰው አይረዳውም፣ በዛ መልኩ አይረዳውም። ያደክማል። እና ላይክ ለፐርሰናል ምንድን ነው የሚባለው? ለመሸጥ አስቸጋሪ ነው፣ ሀሳቡን ህዝብ ጋር ለማድረስ እና ህዝብ አስተዋውቆ ህዝብን በዛ ሀሳብ አንጾ ህዝብ ፖለቲካውን የኔ ነው ብሎ እንዲይዘው ለማድረግ በተለይ በእኛ ሀገር ባለው ሁኔታ ትንሽ ይከብዳል የሚለውን ነገር አሰብኩና ልተወው። ማለት በጣም ስራ ይጠይቃል እና ውጤቱም ደግሞ የዛን ያክል አመርቂ ላይሆን ይችላል ብዬ ለመተው አሰብኩ። ግን እና አጠፋሁት፣ የሰሯቸውን ቪዲዮዎች አንድ አራት ቪዲዮዎች አጠፋው ዩቲዩብ ላይ አስቀምጫቸው የነበሩ ሶስት የእንግሊዝኛ ሌክቸር እና አንድ የአማርኛ ሌክቸር አስቀምጬ ነበር። በመጽሐፉ አክቹዋሊ የእንግሊዝኛ ሌክቸሮቹ በሌላ ፖለቲካዊ ፍልስፍና ምናምን ጉዳዮች ላይ ናቸው እና አጠፋሁት። ግን ካጠፋሁት በኋላ ጊቭ አፕ ማድረግ ነው ትክክል አይደለም። ካመንኩበትና ትክክለኛ ሀሳብ ነው ብዬ ካሰብኩና ለህዝብ ይጠቅማል ማለት፣ ለእኔ ብቻ ሳይሆን ለእኔም ሊጠቅመኝ ይችላል። ለራሴ ለምሳሌ ማስበውን ነገር ለሰው ማካፈል ራሱ የሚሰጠው ሳትስፋክሽን አለ ሌላም ነገር ሊጠቅመኝ ይችላል፣ ግን የኔ ብቻ ጥቅም አይደለም። ይሄ የእያንዳንዳችን ጥቅም ነው። በተለይ ለሀገራችሁ የምትቆረቆሩ የሀገራችሁ ውስጥ የሚሆነው ነገር የሚያሳስባችሁ እና እንዲለወጥ የምትፈልጉት ነገር ካለ ሪሊ ኢምፖርታንት ነገር ነው ማለት ጠቃሚ ነገር ነው፣ ያስፈልጋል፣ ግዴታ ነው። እና መስራት አለብኝ ይሄን ነገር ቢያታክልም ቢያለፋም እዚህ ነገር ውስጥ ራሴን በአላማ አስገብቼ ማለት ጊዜ ይፈልጋል፣ ጥረት ይፈልጋል። ስለዚህ ጊዜውን መስጠት ነው፣ ጥረቱን መስጠት ነው፣ ማድረግ ነው። ደግሞ ያን ማድረግ እችላለሁ። ስለዚህ ተመልሽ መጥቻለሁ ማለት ነው። እንግዲህ ለአረግ የፈለግኩትና ዋናው ትልቁ ትኩረት የምንድን ነው? አንድ ጊዜ ያጠፋሁበት ማለት ይህን ቪዲዮ ከዚህ በፊት የሰራቸውን ቪዲዮዎች ላላያችሁ ሰዎች ነው ጊዜ ያጠፋሁበት እና የሰራሁበት እዚህ አሁን ማስቀምጥላችሁ ከላይ የምታዩት ህገ ህገክራሲ የሚል መጽሐፍ ጽፌያለሁ። መጽሐፉ በጣም ትልቅ መጽሐፍ ነው። ማለት ብዙ ዓመታት እንኳን ብዙ ማጋነን አያስፈልግም፣ አንድ ሶስት ዓመታት ምናምን ፈሽቶብኛል ለመጻፍ፣ መጽሐፉን ለመጻፍ ብዙ ሪሰርች አርጊያለሁ። በግል ላይ ማለት ጊዜው ስለነበረኝ አቅሙ ስለነበረኝ በደንብ ሪሰርች አድርጌበታለሁ። በደንብ አጥንቼዋለሁ። በደንብ አስቤዋለሁ። ከሀገራችን ሁኔታ ጋር ነገሮችን ለማስተያየት፣ የሀገራችንን ታሪክ ለመቃኘት፣ የዓለምን ሁኔታ ለመቃኘት እና የተለያዩ ነገሮች ጋር አዛምቼ ለማቅረብ በደንብ የተጋውበት የሰራሁበት እና ካሳተምኩት፣ ደግሞ አንድ ሁለት አሳተምኩት። ማለት እዚህ ሀገር አልታተምም። ያደረግኩት ምንድን ነው? ኦንላይን ላይ ነው የለቀኩት። አማዘን ላይ ነው መጀመሪያ የለቀኩት። ሌሎችም ሳይቶች ላይ ታገኙታላችሁ። ግን አማዘን ላይ ብቻ ሳይሆን መጽሐፉ ተሰርቋል። ማለት ተሰርቋል፣ በአማርኛው በእንግሊዝኛው ፓይሬትድ ሆኗል ነው የሚባለው። ተሰርቋል ማለት ያለ ሽያጭም ዝም ብሎ ኦንላይን ይገኛል። እና ህገ ክራሲ የሚለውን ህገ ክራሲ የሚለውን ቃል ሕውን እዚህ ላይ እንደምታዩት ማለት ነው፣ ሕውን የሀሌታው ሀው ሕ ሳይሆን የሐመር ውሃው ሕ አድርጋችሁ ከፈለጋችሁ ታገኙታላችሁ በነጻ ታገኙታላችሁ። በኢቡክ መልክ አለ። ኢቡክ ሪደር ካላችሁ ልታነቡ ትችላላችሁ። ግን ሀሳቡ በጣም ረጅም ነው፣ ሰፊ ነው። ወደ አንድ ሺ ምናምን ገጽ የሚሆን መጽሐፍ ነው እና ያን አንድ ሺ ምናምን የሚሆን ገጽ መጽሐፍ እኔ ኮሚኒኬት ባደርገው ሰው አንዳንድ ጊዜ ታውቃላችሁ መስማት የሚወድ ሰው አለ ማንበብ ከሚወድ ሰው በላይ እና መጽሐፉ ኦፍኮርስ አልተነበበም። ውጭ እንትን አማዘን ላይም ስለታተመ ለነገሩ ዋጋው በጣም ርካሽ ነው። ያረኩት አንድ ዳላር ነው ማለት ኢቡኩን ያኛውን። ግን ለፔፐር ባኩን ሰዎች ለፔፐሩ የግድ መክፈል ስላለባቸው 16 ዳላር እንደዚህ ሶምቲንግ። እኔም ሳሁን ያን ፕራይስ ሴት ማድረገው አማዘን ነው። እኔ ዝም ብዬ ለእኔ ትርፉ አንድ ዳላር ምናምን ነው ማርችን ያረኩት ማለት ነው። ግን ኢቡክን ታገኙታላችሁ። ኢቡክ ለማንበብ የምትፈልጉ ሰዎች እና መጽሐፉ ሰፊ ነው፣ ብዙ ሀሳቦችን ያነሳል። ማለት ብዙ ሀሳቦችን ስላችሁ በእኛ ሀገር ያልተለመደ ነው ብዬ በማስበው መልኩ ማለት ነው። ምክንያቱም የኛ ሀገር ፖለቲከኞች ፖለቲካን ንትርክ፣ ነገር ብሔርተኝነት፣ ጉቦ፣ አምባገነንነት ፍልስፍና የሌለው ፖለቲካ ነው የሚያራበት የእኛ ሀገር ፖለቲከኞች እስከዛሬ የነበሩ። የዘመናዊ ፖለቲካ ኢትዮጵያ ውስጥ ከገባ ጊዜ ጀምሮ ያለው እውነታ ስታዩት በእኔ ጥናት መሰረት ነው ምላችሁ፣ ፍልስፍና የሌለው እውቀት የሌለው ፖለቲካ ሳይንስ ነው። ፖለቲካ ጥበብ ነው። ይሄ ማለት ፖለቲካ ኮንፍሊክት የጥቅም ግጭት ነው ይሏቸዋል። የተወሰነ እውነት አለው፣ ግን የጥቅም ግጭት ነው በማለት ማለት አንዱ አንዱን ለመገልበጥ፣ አንዱ አንዱን ለማስጨነቅ፣ አንዱ አንዱን ለመቀማት፣ አንዱ አንዱን ባሪያ ለማድረግ፣ አንዱ አንዱን ለማዋረድ የሚሰራበት ብቻ አይደለም። ኦፍ ኮርስ ያ አንድ ገጽታው ነው፣ ግን ከዛ የተሻለ ፖለቲካ አለ። እንደዚህ አይነት የመበላላትና የመጠፋፋትና የመወጋጋት ፖለቲካ እያደረግን ብዙ ርቀት መሄድ አንችልም፣ አያዋጣም፣ አያስኬደለም ፖለቲከኞቻችን ግን በዚህ የተጠመዱ ናቸው። ማለት አሁን ተማርን የሚሉትን ነው የምላችሁ፣ ዩኒቨርሲቲ ወጣን ብለው ካድሬ ሆነው የሚሰሩትን ስለ መንግስት ፕሮፓጋንዳ የሚሰሩትን፣ ወይም መንግስትን ተቃወምን ብለው ፕሮፓጋንዳ የሚሰሩትን። ከሀይል ፖለቲካ፣ ከሴራ ፖለቲካ፣ ማብጠልጠልና ስም ማለት፣ ከፕሮፓጋንዳ ተራ ፕሮፓጋንዳ ያለፈ ፖለቲካ አይሰሩ። በቃ እንደምንም ብለ ስልጣኑን ያዝ፣ ከዛ በኋላ ያንኛውን ሰው ስትከስ ስታጥላላ ስታስር፣ ስትገድል፣ ስታፈናቅል ኑር። ከዛ ደግሞ በተራህ አንተም ያ ይደርስብሃል። ነው እና እንደዚህ አይነት ፖለቲካ መውጣት አለብን በሚል ግን ሳይንሳዊ በሆነ መንገድ ፖለቲካን ለማቅረብ የሚፈልግ መጽሐፍ ነው እና ይሄ የመጀመሪያው እንግዲህ ዝም ብዬ ጀስት ኢንትሮዳክሽን ልስጣችሁ ብዬ ነው። በሚቀጥለው ግን ለምሳሌ የመጽሐፉን ሀሳብ ከዚህ በኋላ ሁለት ቪዲዮ ሰራለሁ። አሁን ኢሚዲየትሊ ማለት ነው እና አንዳንድ ሀሳቦችን አንስቼ ምን ለማለት እንደፈለግኩ ከዚህ አይነት የነገር የሽኩቻ የመንደር የአሮጌት ፖለቲካ እንውጣ በሚል ሀሳብ መሰረታዊ የሆኑ ሀሳቦችን በማንሳት እጀምራለሁ። እንግዲህ ላይክ አድርጋችሁ ኮሜንት አርጋችሁ ቪዲዮን ላጠፋሁባችሁ ሰዎች በጣም ይቅርታ። ፕሊስ አንድ ሺ እስከሞላ ድረስ ላይክ ብታደረጉልኝ ደስ ይለኛል። ምክንያቱም ፎሎ ብታረጉኝ ማለት ነው፣ ምክንያቱም ፕሮሞት ለማድረግ እንዲረዳኝ ያኛውን ማለት ነው። እኔ ለሀገር ይጠቅማል የሚል እምነት አለኝ። አይ ሆፕ ዩል ዱ ዳት ቴንክ ዩ